ጠቃሚ የእንግሊዝኛ ቃላት በአረፍተ ነገር ውስጥ። አትችሁብኝ፣ እስኪ ዶንት የል አት ሚ። ግርግር አትፍጠሩ፣ ዶን ሜክ ኤ ፈስ። ቀለል አድርገ ይየው፣ ኪፕ ኢት ሲምፕል። አንዳንዴ ይገጥማል፣ ሰምታይም ኢት ሃፐንስ። የመቶ ብር ዝርዝር ፈልጌ ነበር፣ ሜ አይ ሃቭ ኤ ቼንጅ ኦፍ 100 ብር ሜይ አይ ሐፍ ኤ ቼንጅ ኦፍ ዋን ሀንድረድ ብር። ለዛ አልጨነቅም፣ ኢ ዶን ኬር። እንደዛ አይመስለኝም፣ አይ ዱ ናት ቲንክ። ሰው አንድ የሌለፍስቲ ለመንገድ ሌት ሚ ፓስ ስ ኖ ማይ ብዝነስ። አያገበኝም፣ አይመለከተኝም። ታንክ ዩ።